ቆንጆ ሽታ አለው። በበሰለ ጠጅ የተሰራ ፍርፍር በጣም አሪፍ ነው። ዋው ኢትስ ኤ ግሬት ቴስት። ሄሎ ተመልካቾቻችን እንዴት ዋላችሁ? አዲ ነጋሽ ይባላለው። አዲስ ዩቲብ ነው የከፈትኩት። ዩቲቭን ላይክ ሼር ኮመንት ሰብስክራይብ በማድረግ እንድተባበሩኝ አሳስባለሁኝ። ዛሬ የምሰራው ለሁለት ሰው የሚሆን ፍጥ ያለች የጠጅ ፍርፍር ነው እማሳያችሁ። አሁን ወደ ስራው እንገባለን። ወደ ስራው ከመግባታችን በፊት ላይክ ኮመንት ሼር ሰብስክራይብ ማድረግ በአክብሮት እጠይቃለሁ። አሁን የምንሰራው ፍርፍር ነው። ፍርፍሩ ለሁለት ሰው ወይ ለአንድ ሰው የሚሆን ፍርፍር ነው። የምንሰራው አጠር ያለ ፍርፍር ነው። ግብዓቶችም እነዚህ ናቸው። ሁለት ራስ ሽንኩርት፣ አንድ ራስ ቲማቲም፣ አንድ ባሮ ሽንኩርት ክሮን ያስፈልገናል። ዘይት ያስፈልገናል። ስጋ መጥበሻ የተወቀጠ ኦር የተፈጨ ያስፈልገናል። ማክሎያ ወይንም ደግሞ ውሃ ከማድረግ አለበለዚያ ቴስት እንዲሆን ደግሞ የበሰለ ጠጅ ቢደረግበት ይመረጣል። አሁን ወደ ስራው ቀጥታ እንገባለን ማለት ነው። አሁን እንግዲህ ይኸው መጥበሻውን አግለናል። ስለጋለ ዘይት እንጨምራለን ዘይት እንጨምራለን። ከጋለ ዘይቱ ከገባ ቶሎ ሽንኩርቱን የማብሰል ፍራይዴ የማድረግ ባህሪ ስለሚኖረው አሁን እንግዲህ ይኸው መጥበሻውን አግለን ዘይት ጨምረናል። ዘይትን ፈልቷል። ቀጣይ ግባቶችን እናስገባለን ማለት ነው። ይኸው ሽንኩርቱ እያስገባና ዘይቱ ስለጋለ ሽንኩርቱን እንደዚህ ይገባል ማለት ነው። ሽንኩርቱን ፍራይድ ማድረግ ይጠበቅብናል ማለት ነው። ስለዚህ ግሏል። አሁን ሽንኩርቱን እናበስላለን ማለት ነው። ሽንኩርቱ ይሄው በጣም ፍራይድ ሆኖ እየበሰለ ነው። ቴስቲ የሚኖረው ደግሞ የመብሰል ዘይቱ ግሎ በፈላ ዘይት ላይ ሽንኩርትን ጠብስ ቴስቲ የመሆንና ከለሬ ማማር ነገር ይኖረዋል። ደግሞ እንዲያጣፍጠው ባሮ ሽንኩርት አስገባለው ማለት ነው። እንደምታዩት እንግዲህ ይሄው ባሮ ሽንኩርቱና ቀይ ሽንኩርቱ ጥሩ ሆኖ ተጠብሶ በስሏል። ቀጣይ ደግሞ የተከተፈ ቲማቲሙን እናስገባለው ማለት ነው። ናፊ ንገባ አገተ ባሮ አንድ ላይ ሆ ነው ደስ ይላል ው የማረ ከረር እንደሆነ እናንተ የምታዩት ነው። ይህም ደግሞ በርበሬ እንጨምራለን ማለት ነው። በርበሬውን እንጨምራለን። ያው በርበሬ ቆንጆ በርበሬ ነው። ጠላቱም የማረ ነው። የሚያቀጥል አይደለም በርበሬ። እንዲህ ካደረግኩ በኋላ እና ማስለዋለን አብረው እንዲቀበስ ማለት ነው በርበሬ አብሮ ከሽንኩርት ጋር ዝም ብሎ ሲጠበስ ቆንጆ ሽካ ሆነ፣ ቆንጆ ቴስት የሚኖረዋል። ቀጣይ ጠጃችን የበሰለ ጠጅ ነው። ለማቅለሊያ ወይንም ደግሞ ቴስት ለማድረግ ፍርፍሩን የበሰለ ጠጅ ስለሆነ እሱን ጠብ እያደረግን እናቀላላለን ማለት ነው። ይሁንና ጠጅ የበሰለ ጠጅ ነው። ቀይ ደግሞ ቅመማዎቻችንን እንከተለን። የምንከተው የመጀመሪያው ሮዝመሪ ነው። ሮዝመሪያችን ይህን ይመስላል የተፈጨ ሮዝመሪ ነው። ስለዚህ ትንሽዬ ሮዝመሪ ይከተለን ማለት ነው። አሁን ደግሞ ቴስት እንዲኖረው። ቆንጆ እንትን እንዲኖረው ቴስት እንዲኖረው ትንሽ ክሮን እንከታለን። ክሮኑን በዚህ መልኩ እያማሰልን ያው ሁልጊዜ የማይቀረውን ደግሞ ምግብ ስንሰራ ጨው አይቀርም ጨዋችንን ጨው ያው እንጨምራለን።

ቆንጆ ሽታ አለው። በበሰለ ጠጅ የተሰራ ፍርፍር በጣም አሪፍ ነው። ይው እንጀራችንን እንግዲህ እናደርጋለን ማለት ነው ለፍርፍር እንጀራችንን። ይው ፍርፍራችንን በጥሩ ሁኔታ ደርሷል ማለት ነው፣ ተስተካክሎ ቆንጆ ሆኗል። ቀጣዩ ወደ ሳህላችን ላይ አስተካክለን ፍርፍራችንን እንገለብታለን ማለት ነው። ያው ፍርፍራችንም በታላቅ ሁኔታ ደርሷል። ይህን ይመስላል። እስቲ ቴስት እናርግ። በስማማ ቅዱስ ቅዱስ አሐዱ አምላክ በስመ ስላሴ ተባረከ ይሁን። ስንቀምሰው ዋው አስ አ ግሬት ቴስት። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ ኮመንት ሼር በማድረግ እንድትተባበሩ እጠይቃለሁ። የመጀመሪያ ዩቲቪ ስለሆነ ለዛ ነው። ቀጣይ በምን ቪዲዮ እንደምንጠላችሁ ኮመንት ላይ ያስቀምጡልኝ። እስከዛው ድረስ ሀበነስዳይ